በስራ ላይ ነኝ። በስራ ላይ ነኝ። በስራ ላይ ነኝ። ይህን መሰለ ድባብማ እንዴት ነው የሚያመልጠኝ? ሲያምር ሲያምር ሲያምር ዛሬ በወንድማችን አምዲ ቤት በመገኘት የአፍጥር ፕሮግራማችንን ቢቢቢ፣ እናቴ ምንድን ነው ያልሽው ነገር እ። ባጊያ ነው ባጊያ፣ ሩቃ፣ ወደነዋል፣ አይተነዋል፣ አይተነዋል፣ ወደነዋል።

በመሩብ ላይ ኬክ እየቆረሰች ነው ባንቺ ትባላለች። ይምር አላውቅም። በርቄ ነው እናቴ እንደዚህ። የአብሽ ጁስ በጣም ነው የሚያምረው። በጣም በጣም ላይክ አድርጌዋለሁ እኔ። ሰብስክራይብ አድርጌዋለሁ። ሰብስክራይብ አድርጌዋለሁ እኔ

ምን ምን ይላል?

ገና አንዴ እንትን ስለው አደለ፣ ኧረ አንዱ ራሱ በቃ ልክ ነህ ብሎ ቀስ ብዬ ነው ነቃምለው እና ቡናዋን ስነካ ነው መንገድ ላይ እየጠጣሁ ነው